የልባችን መሻት በፊቱ ሰምሮ ትዳር ሰቶ በፍቅር አጣምሮ ባርኮን በፍሬ አይንን ባይናችን ጊዜው ደረሰ ሊያሳየን ጌታችን። የአጥር ወፍ አትስማሽ፣ አትስማሽ ድንግል ትቅረብሽ። እንትን ቤት አስገብቻታለሁ። አሁን ፕራንክ ልሰራ ነው። ምግቡን ማለት ነው ቂቤ ነው ብዬ ቀላቅለዋለች፣ ምና ተብሎ ላደናግር ማለት ነው። ስለዚህ ዋን እንዳደነግጭ ብዬ ነው። ልዩ ሰላም ጤና ይስጥልን። ወደ ተመልካቾቻችን እንዴት ናችሁ? እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ቪዲዮ ደናንተ መተናል። እንግዲህ የባለቤቴ ቤቴ የአጥር ወፍ አትስማሽ እመቤቴ ትቅረብሽ ሰላም ተገላገይ ብለን የምንመርቅበት ነው። ያው እንደ ባህሉ ሴቶች ናቸው ይሄንን የሚያከብሩት። እኛ ቤተሰብ ውስጥ ግን እንግዲህ ምክንያቶችን እየፈጠርን ወንዱም ሴቱም እርስ በርስ እየተገናኘን አንድ ላይ ሆንን የምናከብረው ነው። ያው እንግዲህ ፋዘርም ማዘርም ሁሉም ከጀርባ እንደምታዩች መጥተዋል። እያሙን ነው ስለ ባለቤቴ አንዳንድ ነገር ጠይቃቸዋሉ። እናንተም ኮሜንት ላይ የገባችሁ በመጀመሪያ የላይክ በተናን እየተጫናችሁ በመቀጠል ቤተሰብ የሆናችሁ ቤተሰብ የሆናችሁ ይህንን ተወዳጅ የሆነ ፋሚሊ እንድትቀላቀሉ ጋብዛለሁ። ኮሜንት ላይም ባለቤቴን ሰላም እንዲገላገላት መልካም ምኞታችሁን ግለጡልኝ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እስቲ ወደኋላ ልሂድ። በጣም ከኋላ ጮት የተሰማኝ ነው። እንኳን ደህና መጣችሁ ቤተሰቦች። በነገራችን ላይ ያው የኔ ቤተሰቦች እንደ እንግዳ ተቀምጠው ነው ወንድም ስለሚበዛ እንጂ የቃል ቤተሰቦች ውስጥ ሁሉም አሉ፣ መጥተዋል። እያስተናገዱ የሚዘጋጀውን እያዘጋጁ ነው። በመጀመሪያ ግን እንኳን ደህና መጣችሁ። እስቲ ከእናት እና ከአባት የተጀምር ተመልካቹን የአዲስ ዜማ ቲዩ ቤተሰቦች እንዴት ናችሁ? የሆነ በአራድኛ ማለት ነው እንዲህ ምናምን እንዲህ ምናምን አለሽ እንዲህ ነገር ቢያቸው ሰላም ወደ እኔ እያመጣ ሰላም ቢያቸው። እንደምን ዋላችሁ? የአዲስ እና የፈትለ ወርቅ ቤተሰቦች እንደምን ዋላችሁ? ስንት ማለት ነው? የቃልዬ ይበልጥ አሳመረች። ስለዚህ ፈትለ ወርቅ ነው። እኔ በጣም በነገራችን የሚገርመኝ ነገር አለ፣ አንድ ነገር የሚገርመኝ ነገር አለ። እዚህ ቤተሰብ ውስጥ ማለት ነው ያው ከልጅ ውስጥ አሁን ለምሳሌ ልጅ ሲወለድ ከቤተሰብ ውስጥ አንድ ፍሪክ አይጠፋም፣ አለ አይደለ? በጣም ይሄ ዘመናዊነት ይሄ ጊዜኛ ዘፈን የሚያዳምጥ የወጣ ይሄ እንዴት ነው ሱሪን ዝቅ የሚያደርግ ወይ ንቅሳት እዚህ ጋር ተነቅሶ የወጣ ነገር ማለት ነው ያው ኢትዮጵያ ይባል ትንሽ የወጣ ነገር እንደዚህ አይነት ልጅ አይጠፋም። እዚህ ቤተሰብ ውስጥ ግን አራቱ እንድትወልዱ አራቱም እንደዚህ አይነት ባህሪ የለባቸውም። እና ምንድን ነው ሚስጥሩስ? መጀመሪያ ለራሳችን ለራሳችን እዛ ነገር ውስጥ ነበርኩ ግን ምንም ጠቃሚነት እንደሌለው ስላሰብኩ ለወንድሞቼ ማል አንጸባረኩትም። ያን ነገር ማለ እንዲም ተማሪ ነው ገብቷል እያየ የሚያድገው እና ደግሞ ለታናሾቼ አራያ መሆን ወንድ ነኝ። ያው በትዳር ምን አይቶ ነው የገባው ሁሉ ጭምር። እኔ እዚህ ጋር አራያ ስለሆንኩለት አምሳል ዋጋ ከፍላል ማለት ነው። ዞሳ ዘመናዊነት በዛ ይለካም ብዬ አስባለሁ። ዘመናዊነት ቁም ነገር በመፈጸም ል መውለድ ሲባል በመተካከል ከትዳር ውጪም ልጅ ይወለድ ያለእና እሱን ለማለት ፈልገህ እና ብዬ ደግሞ ይበልጥ ቢጨምሩበት። ሰላም የአዲስና የፈትለ ወርቅ የዩቲዩብ ተከታታዮች እንደመዋላችሁ እስካሁን በእናንተ በልጆቼ ያነሳችሁት ነገር የለም።

እንደዛ ነው መሰለኝ። ትግለሽ የሚሰራ ትክክል ተናገራለህ። በዚህ ጉዳይ ላይ እኔ መጨመር እንፈልግ ነገር አለ። ቤተሰብ ትልቁን አስተዋጽኦ ያደርጋል ብዬ አስባለሁ፣ ልጅን በመቅረጽ ዙሪያ ማለት ነው። አንዳንዴ ልጆቻችንን ዘመናዊ የሆኑልን ይመስለንና እንግሊዝኛ ቋንቋ ተናጋሪ ሲሆኑ ያወቁ የሰለጠኑ ይመስለንና ለውጭ ባህል አላት ቲቪ ላይ የምናሳያቸው ነገር ከልጅነት ጀምሮ አስተዳደግ ላይ ትልቅ ኢፌክት እንፈጥርባቸዋለን። ማወቁ ጥሩ አይደለም ማሳየቱ፣ እንዲያውቁ ማድረጉ ክፋት ነው እያልኩ አይደለም፣ ግን በመጠን በመጠን በደንብ ቁጥጥር እያደረግን የተወሰነ ብናደርግ የተሻለ ነው ብያስባለን። እኛ ቤት ውስጥ አሁን በምናደርግበት ጊዜ እነ ፋዘር በደንብ ሞር፣ እንደውም ኢትዮጵያዊ ባህሉ ላይ ኢትዮጵያዊ ወጉ ላይ ማንነቱ ላይ አብሶ ሰው ማክበር ላይ፣ እኔ አሁን ለምሳሌ ሰፈር ውስጥ በማደርግበት ሰዓት ሰው ሰላም ስል ጎንበስ ያረው ወገብ እንዳይበጠሱ ላይ ይሉኝ ነበር ጓደኞቼ ማለት ነው ፋዘር ከልብ በደንብ ጎንበስ በሰለ ሰላም እና እንደዚህ አይነት ነገር ኢትዮጵያዊ ባሎች ላይ በደንብ ኮትኮቶ አሳድገውናል። እግዚአብሔርን መፍራት ላይ ምን ላይ ማለት ነው እና ይሄንንም በደንብ ልንሰራባቸው ይገባል ይገባሉ ብዬ አስባለሁ። አሁን ወደ መጣነበት ሰበሰብንበት ጉዳይ እንምጣ። መቼም ባለቤቴን እስካሁን ድረስ አብረን እዚህ ቤተሰብ ከተቀላቀለች ከላቀለች ኦልሞስት አራት ዓመት አካባቢ ላይ መጣ ነው እና እስቲ ከባለቤቴ የምትወሉትን ባህሪ እና ደግሞ ምኞታችሁ መልካም ምኞታችሁ ደግሞ ገለጥላት በዛው እህ ጥሩነቷ ጥሩ ልጅ ጥሩ ልጅ ሲደርሳችሁ ማለት አቋም የለውም ነበር እኮ አቋም፣ የፊቱ አቋም። እንኳን ስለዚህ ከማል ጀምር። እሺ አድዬ አመሰግናለሁኝ። ቃል እንግዲህ ወደኛ ቤት ከተቀላቀለች በኋላ ለኔም እህት ነው የሆነችው። ለእናቴም ልጅ ነው የሆነችው። ለእናንተም እንደዛው እህት ነው የሆነችው። ለማዘርን ቤት ቅርብ ስለሆነች ድሮ ብዙ ነገር እኔ ላይ ነበረ ኃላፊነት፣ የቤት ውስጥ ኃላፊነት የሚወድቀው። አሁን ግን ሼር አድርጋኛለች። ለማዘር ቤት ቅርብ ናትና እየሄደች ማዘርን ትጎበኝልኛለች። በአለም ሲኖርም ይሁን የሚያስፈልጉ ሴትን የሚያስፈልጉ ነገሮች ሲኖሩም እየሄደች ታይልኛለች እና እህት ሆናለች። እግዚአብሔር ይመስገን ትልቅ ነገር ነው። ስለዚህ መርቅል ደግሞ ምርቃቱና በበልቼ ይሻለኛል በልቼ እግዚአብሔር ይመስገን እግዚአብሔር ሁሉን አድርጎልኛል። እኔ ሴት አንድ ሴት ቦልድ ሴቶችን አብዝታማ ቤት ሰጠኛለች። እግዚአብሔር የተመሰገነ ይሁን። ከልጅም በላይ ነች ቤት ያመጣች እንኳን ምን ይሰራልሻ፣ ምን ይደረግ፣ ምን ላግዝሽ እያለች የምታስብ ልጅ ነች። የተባረከች ልጅ ነች። አሁንም መድኃኔዓለም ይባርካት፣ በወዱ ያለውን መብርሃን ታስተካክላት። በጣም አመሰግናለሁ ዛሬ ታላቅ ያለ ስሜታችንን እናገራለን። አዎ እንግዲህ ፈስለ ውልቅ ከኛ ጋር ከተቀላቀለች ያው እንደተባለው አራት አመት ሶስት አመት ከምናምን በጣም ጥሩ ልጅ ናት። እርግጥ ያለች ልጅ ናት። ልጃችንንም በደንብ አርጋ ይዛልናለች። ወንድሞችንም እህቶችንም እኛንም በእውነት በጣም የምትደነቅ አክብራ ወንድምን እንደ ወንድም እህትን እንደ እህት እናትንም አባትንም ደግሞ እንደእናትና እንደአባት አድርጋ በጣም እየጠየቀችኝ ጥሩ ልጅ ናት። በእውነት እግዚአብሔር ይባርካት፣ የወለደችውም እግዚአብሔር እየተባረኩ ያድግላት እና በጣም ደስ የምትል ጥሩ ባህሪ ያላት ናት። ምንም ነገር የሚጠላት ነገር የለም። ደስ ብሎን ተቀብለናታል። ደስ ያድርጋቸው። እናመሰግናለን። ያው እንግዲህ ቃል እንግዲህ እንደ መጀመሪያ እኔ ካገባው በኋላ ወንድሜ መጀመሪያ ያገባው ነው። ምን አይነት ሴት ትሆናለች? ምን አይነት ሰው ነው የሚያጋጥመው? ምርጫው እንዴት ነው? ህይወቱን በትክክል መርጧል ብለን በጣም እናስባለን። እንደ ሰው ደግሞ እንደ መጀመሪያ ላይ ስትሆን የአንተም ፈለግ እየተከተለ ሲመጣ ያሰጋሃልና፣ እግዚአብሔር ይመስገን ጥሩ ሴት ሆና እሱንም ልቡን የምታሸንፍ የምታረጋጋ፣ ወደ ህይወቱ ደግሞ ወደ መስመሩ ደግሞ የምታስገባውና እሱንም ለቤተሰቦቹ ክብር የሚሆን ቤተሰብ መስርቶም ደግሞ ልጅ ወልዶም ደግሞ ለቁም ነገር የሚበቃ አድርገው በጣም በጥሩ ፍቅር ያነጸችው ናትና ለእኛም ደግሞ በጣም መልካም እህት የቤተሰብ ሌላ እህት ደግሞ ተጨማሪ እህት ደግሞ የመጣችልን ማለት ነው። ቤተሰባችን የመሰለች ምን ትለናለች። እንደውም ብዙ ጊዜ አብረን እኛ ስኔ አራታችን ወንዶች ብዙ ጊዜ ሁሌ ማለት የሚቻል ደረጃ እንገናኛለን እና አንዳንዴ የሆነ ቦታ ላይ ምሳ እንብላ ወይ ራት እንብላ ብለን ስንል እኔም ወንድማችሁ ነኝ፣ አብሬ ነው እና የዛን ያክል እውነት ለመናገር የዛን ያክል አብረን ኮንፈርት ሳይነሳል በወንድማች ማል ምንም ነገር ሳይረብሻት እሷም ልክ እንደ ወንድም እንደ እህት በደንብ ቀርባን እግዚአብሔር ይመስገን ጥሩ እህት የሆነች እነትና አሁንም ደግሞ እግዚአብሔር በሆዶ የያዘችውን ደግሞ በጀርባ አድርጎላት ደግሞ እግዚአብሔር ደግሞ በሰላም እንዲገላግላት እንጸልያለን። ጭንቀታችን ነው ያው አንድ ቤታችን ደግሞ አሁን የቀረችው እሷ ናት። እሷን ደግሞ በሰላም ፈቶልን ደግሞ ደስ የሚለንን ነገር የምናበስርበትን ቀን እናፍቃለን። ለወንድማችንም እረፍት ለእህታችንም እረፍት እንዲሆንን ደግሞ እግዚአብሔር እንለምናል እናመሰግናለን በጣም ነው የምናመሰግነው። አልዬ በጣም የምንወዳት እህታችን ነች፣ የወንድማችን ባለቤት። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ስለ ባህርሽ የሆነ እንደዚህ እንደዚህ ብዬ ስለ ባህሪዋ እንደዚህ እንደዚህ ብዬ መግለጽ አልችልበትም፣ ምክንያቱም ያው ምንም ነገር ስለማይገልጻት በጣም የምንወዳት እህታችን ስለሆነች ማለት ነው። ታድልሃል ደሞ ወንድ፣ ምንም አይደለም። እግዚአብሔር ደግሞ በወዱ ሲያሹን በጀርባ ሲያርግልሽ በሰላም ተገላግለሽ ደግሞ አውቋለው፣ ወንድ ልጅ ጋርም ያለውን ጭንቀት በሰላም ተገላግለሽ አዲስዬም፣ ቀበቶም በስነስርዓት ታጥቆ ከኛ ጋር አብሮ ደግሞ ደስታሽን አብረን ደሞ ሁላችን ተሰባስበ እንደዚህ እንዳማረብን ደስታዋን ደግሞ ተካፍለን ደስታቸውን ተካፍለን የእኛም ቢሆን ደስታችን ነው

በእኛ ደስተኛ የሚሆንበት ቀን ዘመናቸው እንደሆነ እንደምን ያለው ቃል እየለም እግዚአብሔር በሰላም የገላግልሽ። እዮም ግን ምናልባት ስቶልድ የሰማት ነገር አለ ምንምላት ችግርበነት። እሺ ተመልካቾች እንግዲህ ወደ ፕሮግራሙ እንሄድ። እዛም ብዙ እንግዶች እየጠበቁ ስለሆነ ወደዛ ሄድ፣ አብራችሁን ቆዩ። እንግዲህ ያው ሁሉም እዛ ሳሎን ያሉት ያው አንድ ፕራንክ አስበናል። ምንድነው ዘይት ዘይት አንጥረናል። ያው አንጥረናል ማለት ጾም ስለሆነ የቂቤ ቅመም ጨምረንበት በዛ ተነጥሯል። ማዘር እንዳደነገጥ ለማዘር እነግራታለን ቂቤ እንዳልሆነ ማለት ነው፣ ዘይት እንደሆነ። ሌሎቹ ግን ያው ተሳስተን ቂቤ እንደከተትን አድርገን ነው የምነግራቸው ከዛ በኋላ ምን አይነት ነገር እንደሚፈጠር እናያለን ያው ማዘር ትንሽ በጣም እንደዚህ አይነት ነገር ላይ አክራሪ ስለሆነች በጣም የሚደነግጠው እና እሷን ለመጠበቅ ነው እህቴትን ቤት አስገብቻታለሁ አሁን ፕራንክ ልሰራ ነው ምግቡን ማለት ነው ቂቤ ነው ብዬ ቀላቅለዋለች ምናምን ተብሎ ላደናግር ማለት ነው ስለዚህ ያው አንቺ እንዳደነግጭ ብዬ ነው በልዩነት ያወጣሽ ማለት ነው። እንዴት እንዴት እንዴት ይሄን እንዴት መለየት ያቀጣችዋል። ይሄሽ መሀል ማለት ነው። ታጋ ታጋጊያለሽ ማለት ነው። እና እንደ ደነገጠ ነው የምትሆኝ። ሌሎቹ ለማን ማልነገርኩም እኔና ቃል ያዘጋጀነው አደራ አይንን በአይናችን ጊዜው ደረሰ ሊያሳየን ጌታችን የልባችን መሻት በፊቱ ሰምሮ ትዳርን ሰጥቶ በፍቅር አጣምሮ ባርኮን በፍሬ አይንን በአይናችን ጊዜው ደረሰ ሊያሳየን

አዲስ ሙሽራ እና ሙሽራ ጎበዝ አያያዟም ጎበዝ ነች። የሴትነት እንትን ያላት ጎበዝ። ቤታችን ታዛው ሊደምቅ ነውና ይህው ተነሳን ይዘን ምስጋና የአባትን ወገብ የሚባርከው። ጌታ አዶላይ ስሞ ታላቅ ነው። አጥር ወፍ ትስማሽ አትስማሽ፣ ድንግል ያው ባለቤት በጣም ባለሙያ ናት። ዘይቱን እንግዲህ ጥሩ አድርጋ አዘጋጅታላችኋለች። ማርዬ መልካም ድ በዘይቱ ብዙ ድንበላ ነው ተመስገን ሳይው ራሱ እያማለለኝ ነው። ከዚች ጋር እንዲልቅ መስ ያለሽ ተስፋ አደርጋለሁ። እንግዲህ እንደማይዘጋኝ ብዙም አይደለም እንግዲህ ከአሰራሩ ነው።

የምር ጠፍተሃል። ቆንጆ አሪፍ ነው። ይተኛክ ብላለች ተብለን ነው ይሄኛው እርግዝና ደግሞ ይለስልስ ብሏል። መጠየቅ ነበረ። ድንጋይ ነው የምትወደው ቃል ሲደርግ ሚኔሄ አሁን ይሄ አሪፍ ነው። ይሄ ደስ ይለኛል።

አይ ዝም ብዬ ለጋ ቅቤን ያነጠርኩት። ይሄ ያልበሰላ አይደለ እና እሽቷ አያስታውቅም፣ ልዩነታቸው ማለት ነው። የሆነ ቅመም አለው። ቅመም አለ ነው ምናምን ነው። አይ እሱ ከትንሹ ግን ካመጣ ለእኔ ቅቤ ስለማኖር ለስለስ ያለ ቅቤ ነው። ተጠቅሙት አንዴ

አልበላም ብዬ ነበረ እና ምን እናድርግ? በዘይት ላምጣ በዘይት ላምጣ በዘይት አውቃቸው፣ አይደለም የበላቸው። ስለዚህ በቃ ምንድን ነው እናድርግ በዘይት ላምጣ? ይሄንን ሰላም ቅድም ስታሞቅ ከደለቁ ተቀንሳ ነው ለስ ለስ ያለ ቅቤ ነውን ያነጠርኩት ለዛ ነው።

እኔ እ በሰለ ቅቤ አንድ ሌፖል አስቀመኩም። በድስት ነው እኮ የተቀመጠው ሰላምና ስትቀንስ በዚህ የቀነሰችው እሷ ናት። እኔ በድስት ነው ያስቀመኩት እንዳይነካ ብዬ ማለት ነው። የሚያስፈልጉ ነገር አለ። ያው ጾሙ አብይ ጾም ስለሆነ ትንሽ ይከብዳል። አላህ ትልቅ ዋና ጾማችን ጌታችን የጾሙ ጾም ነው። ከሁሉም አበይት ጾም የሚባለው ጾም

በጣም በጣም አመሰግናለሁ። እንግዲህ ናንተችን ስለመረቃችሁ ደስ ብሎኛል። ደግሞ በሰላም ታያለ ጊዜ ደግሞ ተሳስበን በፍቅር በሰላም ደግሞ ድጋሚ ለመብላት ያብቃል። ሁላችሁም እግዚአብሔር ያክምርድኝ። አመሰግናለሁ በጣም ተመልካቾቻችን፣ እንግዲህ አብራችሁን እናንተን በየቤታችሁ ገንፏችሁ እየሰራችሁ እንደበላችሁና እንደመረቃችሁ ተስፋ አደርጋለሁኝ። አብራችሁን ስለነበራችሁ እናመሰግናለን። ሰላም ሁሉ